ዛሬ እንግዲህ ስለ ፍቅርና መስተፋቅር ወይ ደግሞ ትዳርና መተት የሚለው ልክ አንድ ቢሮ የመጣች እንግዳ ያለች እና ባሌ መተት፣ አሰራብኝ እኔ መተት አሰራውበት ብላኝ በዚህ ደረጃ ሰው ይቀልዳል እንደ ብዬ በወቅቱ ትጃ ብቻ ትንሽ ፈገግ አስብሎኛል። ከዚህ በፊት ነው አለ ና ያቺ ሴት አርግዛ ስንት ወር ሰባት ወር ነው ስምንት ወር ከሞላ በኋላ ባለቤቷ ያለፉት ሀያ ምናምን ዓመት ታስሮ እንደነበረ አልነገራትም። በቃ ታስሬ ነበር እና በምን እንደታሰረ ግን አልነገራትም እና አሁን እኮ አርግዬ ይልሃሉ የልጅ እናት ነኝ ግልጽ ይሆንልኝ ንገረኝ ለምንድን ታሰርከው ስትለው ሚስቴ እንገድህ ብለዋላት እና እንደዚሁ ባለቤቴ መተት አረገብኝ እኔም መተት አረግኩበት ብላ ያወራቸውም ሴት እንደዛችኛዋ ያቺ ሴት ያንን ስሰማ እንደወደቀችው እንደዛው ነው። ትንሽ አግራሞት የፈጠረብኝና ባልና ሚስት መካከል እንደዚህ አይነት ነገሮች አሉ ወይ? አዎ፣ አልፎ አልፎ እንደዚህ አይነት ችግሮች አሉ። የአዋቂዎች ሁሉ አዋቂ እግዚአብሔር ነው። ማንም ከእናንተ ጥበብ የጎደለው ቢሆን ያለ ልግስና እንዲሁ የሚሰጠውን እግዚአብሔር እንዲለምን ተብሎ በመጽሐፍ ተጽፎ እያለ ሰዎች ለጥበብም ይሁን ለገንዘብም ይሁን ለመወደድም ይሁን ለመከበርም ይሁን ከዛ ሰው ጀርባ ምን እንዳለ ለማጣራትም ይሁን በቅርብ እንኳን አንድ ከስተመሬ ባለቤቷ ቺቲ ያደረግባትና ምንድነው ሲኒ ያሳየው አለችኝ። ይሄ ደግሞ እንግዳ ነው ስኒ ማሳየት ማለት ምን እንደሆነ አልገባኝ፣ ግን ከስተመሮቼ ይመጣሉ። ባለቤቴ ጠንቋይ መሆኑን ያወኩት ከአምስት ዓመት በኋላ ነው ከሰባት ዓመት በኋላ ነው። ምንድን ነው ማደርገው? ፍሪጄ ላይ የተቋጠሩ የተቋጠሩ የሆነ ነገር አየውኝ። ቤቴ ውስጥ እንደዚህ እንደዚህ አይነት ነገር አየውኝ። ከፎቶ የጀርባ እንደዚህ አይነት ነገር አየውኝ። ፎቶ የሆነ ነገር ተቀብቶ አየውኝ። ልብሶች እንደዚህ እንደዚህ ረጥቦ አየውኝ። በጣም በሚገርም ሁኔታ አለ። እንደዚህ አይነት በጣም በተደጋጋቢ የሚወሩ ነገሮች እና ባለቤቴ እንደዚህ አይነት ሰው መሆኑን ያወቅኩት ከዓመታት በኋላ ነው። ምን ላድርግ? እጁ የሚያርፍ ሰው አይደለም። አርፎ የሚቀመጥ ሰው አይደለም። በእግዚአብሔር የሚያምን ሰው አይደለም። እና አሁን ገብቼ ሶስት ልጅ ወልጅ አለው፣ አራት ልጅ ወልጅ አለው፣ ምን ማድረግ አለብኝ የሚሉ በጣም ብዙ አሉ። እንግዲህ ሰውን እግዚአብሔር ካልገለጠላችሁ በአንድ ቀን ጀምር ልታውቁት አትችሉም። እውነትም እቺ ሴት እንደምትለው ነገ ጠንቋ ሊሆን ይችላል። ዛሬ ቀን ነው ብለሽ ያገባሽው ሰው እውነት የከተማው ሌባ፣ በሌብነት የሚጠረጠር የሚፈለግ ሰው ሊሆን ይችላል ወይ ደግሞ ባለቤት በወንጀል የምትፈለገ፣ ወይ ደግሞ ከመጀመሪያ ተደዋሯ እቺት አርጋ የተላቀቀች አንተን ግን በቃ ስላልተስማማም ብላ የሸፈነች የመታመን ችግር ያለባት ሴት ልትሆን ትችላል። የጨዋነት ችግር ያለባት፣ የጥሩነት ችግር ያለባት ሴት ልትሆን ትችላል። በአንዴ ላ ትረዳው ትችላለህ። ዞሮ ዞሮ ሰዎች ሰው ላይ መስተፋቀር ያሰራሉ። አሁን ከበፊቱ በጣም በሚገርማችሁ ሁኔታ በጣም የቀነሰና ጥቂት የሚባል ያለው ምናልባት እንግዲህ እኔ በደንብ ስላልሰማሁት ድሮ ድሮ አንድ ወንድ በጣም የሚወዳትን በጣም ያፈቅራትን ሴት የራሱ ማድረግ ከፈለገ እሷ አልፈልግህም ካለችው እሷ ላይ መስተፋቅር ያደርጋል። እንደውም ምን ይባላል በተለይ ከዛሬ አስር ዓመት ወደዚህ አሁንም ሊኖር ይችላል ገጠሩ አካባቢ ላይ አለ። አሁን ግን በዚህ በሰለጠነ ዘመን እሱ ነገር የለም። እና እንዲያደርገ እንዲያደርገ እሷ ያረፈችበት ቦታ፣ እሷ የተቀመጠች ፎቶ እንደዚህ ካረክ ከዛ በኋላ እሷ ታብድልሃ፣ ጨርቋን ትጥላለች። ጨርቋን መጣሏ ግን ለአንተ ምን ይጠቅማሉ? ለዚህ ዘመን ሰው እኔ ይህንን መጠየቅ የምፈልገው ነገር አንድ ሴት ለአንተ ጨርቋን፣ እኔ አንድ ጊዜ ከሆነ በጣም ከመወደ ጓደኛ ጋር ወደ ሆነ ቦታ ሄድንና ሚስቱን በጣም ይወዳታልና ባለቤቷ ጓደኛዬ ነው እና ደወለችለት። ከዛ በኋላ እንደ በሰላም ደረስ ኮይ ምናም ስሉ ለማስደንገጥ ሌላ ነገር ተናገረ። ምን እባክሽ እንደዚህ ተደርጎ ካፍኝን ያለሁት ምናም ብሎ ያወራታል። ከዛ በኋላ አረተዋ አታስደንግጣት ካልኩት በኋላ ስልኩን ከዘጋ በኋላ ባለቤት በጣም እድለኛ ሰውን ትወዳለች። በጣም እኮ ነው የደነገጠችል ምናምን እለዋለሁ። ምን ያደርጋል አሁን የእሷ መደንገጥ ማለት እንደዚህ በዚህ ደረጃ መደንገጧ ምን ይፈጥራል አለ ማለት፣ እሱ ቀለል አድርገው እንደ ጨዋታ ማውራቱ ነው። ብዙ ጊዜ እስከ ሞት ሰው እንዲወደድ እንፈልጋለን። ይሄ እስከ ሞት መውደድ በነገራችን ያለበት ክርስቶስ ነው። ሰውን እስከ ሞት እወዳለሁ ካልክ ትልቅ ንስሰት ተሳሳት አለ። ከእግዚአብሔር ይጣላል። ያቺ ሴትም ጣዖት ስለምትሆንብህ ከዛ ሴት ጋር በሰላም መኖር አትችልምና እስከ ሞት ድረስ አንድ ሴት አንተን ብትወድ ምንድ ነው አንተ ትርፍህ? ያለ አንተ መኖር የማትችል ሴት በቃ ነፍሷን የምትሰጥ ሴት ብትወድግ ምንድነው ነው ለአንተ ጥቅሙ? ምንድ ነው በቃ ትውደድ። እንደ ሰው ሰው መወደድ በሚገባበት ትውደድ። ግን እስከ መታብድ ድረስ አንተ ሁለት ቀን ስልክ ካላነሳ በቃ ምግብም እስከማት በላ ድረስ እንደዚህ መወደድ የሚፈልጉ ሰዎች አሉ። ምንድነው ግን ትርፍክ? እንደዚህ ከወደደች ምንድን ነው የምታተርፈው አንተ አንድ ወንድ በቃ መብላት እስከሚያቅተው መጠጥ ቤት ገብቶ እስከሚጠጣ ድረስ እስከሚጎዳ ድረስ አንቺን መውደዶ ምንድን ነው ትርፉ? ላል እሷ ማትፈልገ ሴት በሆነ ኃይል እግዚአብሔር ባልሆነ በጠንቋይ በሴጣን አሰራር ተብትበክ ያችን ሴት እኔ የዛሬ አምስት ዓመት ስድስት ዓመት ስምንት ዓመት አስር ዓመት አማክሬያቸዋለሁ። በመተት የራሱ አድርጓ ወልዳ ከዛ በኋላ ልክ መተት ይሄ እንደዚህ አይነት ስፕሪት ነፃ ስትሆን ልክ ጸበል ላይ ነው የት ቦታ ገብታ ልክ ጮኻ እንደዚህ አይነት እጅ ስራ እንደነበረባት ስታቅ ባለቤቷን የፈታች ሴት አለ። ሲታወቅብህ እውነት ትቀጥላለች ወይ? አለመደማመጥ አለመተሳሰብ፣ አለመከባበር፣ አለመተማመን ብዙ ተሞክሮ አልስተካከል ያለ ትዳር አለኝ፣ መፍትሄውም ምንድን ነው ለምትሉ ይህ ስልጠና ለእናንተ ነው። እራሳችሁ ላይ እንዴት መስራት እንደምትችሉ ጸቦችን፣ አለመግባባቶችን፣ ችግሮችን እንዴት እንደምትፈቱ በፍቅርና በትዳር ህይወት ዙሪያ ላይ ተያያዥ ሊሆኑባችሁ ጥያቄዎች በሙሉ መልስ የምታገኙበት ስልጠና ነው። ይህ የኦንላይን ስልጠና ሚያዚያ እንድጀምራል። በ09 77 450 ላይ በመደወል መመዝገብ ትችላላችሁ። እኔን ለማግባት የተጠቀምከው ጥበብን በጣም ነው የማደንቀው ትላለች ወይ አትል። ስለዚህ የሆነች ሴት ጨርቋን እስከምትጥል ድረስ አንተን መውደዷ ለአንተ ምን ይጠቅማል? አንድ ሴት ትውደድግ በመጠን ትውደድግ። በቃ ሰው ሰውን እንደሚወደው በሰውነት ልብ ትውደድ። በነፍስ የምትወደው እግዚአብሔር በቃ፣ ነፍስህን እስክታጠረስ የምትወደው አለበለዛ ፍቅሩ ጤናማ አይደለም። ስለዚህ ይህን እናስበት። ዞሮ ዞሮ ነጥቤ ምንድነው፣ ይሄ ሰው ላይ የእጅ ስራ የምታሰሩ ሰዎች ሰዎቹ እስኪነቅ ወይ እስኪገባቸው ድረስ ከእናንተ ጋር የገባችና የነቃች ቀን ግን እንኳን መተትን እንኳን መስተፋቅርን ቀርቶ ውሸትህን፣ ሌብነትን፣ አስመሳይነትን ከደረሰችበት ከአንተ ጋር መቀጠልን ላትፈልጎ ትችላል። ይሄን እርግጠኛ በጣም ብዙ ሺ ወንዶች እስኪታወቅባቸው ኖረዋል። ብዙ ሺ ሴቶች እስኪታወቅባቸው የኖር፣ የታወቀባቸው ቀን ግን ቤታቸውን አቅባል። እስኪታወቀ ሚስት ነች እስኪታወቀ ፍቅረኛ ነች። የታወቀበት ቀን ግን ስለዚህ ይሄ በአቋራጭ ለመክበር የምትሄዱ ሰዎች፣ ያ አቋራጩ መንገድ ምናልባት ረጅም ነው። ጥድፊያ መንገድ ያረዝማል እንደሚባለው፣ በጣም በአቋራጭ እሷን የራስህ ለማድረግ በእውነት ወዳክ የአንተ ሚስት ካልሆነች በአቋራጭ የራስህ ሚስት ለማድረግ መጣር ከነአካቴው ለዘላለም እንድታጣት ያደርጋል። እንደውም በጎነት ካለ መልካምነት ካለ ቅድምነት ካለ እሷን ከወደድካት፣ እሷን መውደድ ማለት የእሷን ማንነት የእሷን ደህንነት መጠበቅ ነው። የሆነችን ሴን ከማፍቀራቸው የተነሳ እኮ ከእንትና ጋር በሰላም ኑሪ ከእኔ ይልቅ በቃ እሱ ጋር ኖሪ ችግር የለውም፣ እረዳሻለሁ። ፍቅራቸውን አሳልፈው ሰጥተው ያውቃሉ፣ በወንድም በኩል፣ በሴቶችም በኩል። በዛው መጠን ደግሞ ራስ ወዳድ የሆኑ ሰዎች አሉ። በቃ እሱ ስለሚወዳት ብቻ ከኔ ውጪ የማንም አትሆኝም፣ በቃ ገልሻለሁ፣ እንገዳደላለሁ፣ የማንም አትሆኝም የሚሉ ወንዶች አሉ። ሴትም ሆና እበቀልሃለሁ፣ ከኔ ውጪ የማንም አትሆንም የሚሉ ሴቶች አሉ። እና ሰው እኛን ወዶ ካልሆነ በስተቀር አስፈራርተነው አስደንግጠነው በመተት በሟርት በጥንቆላ ሕይወቱን አመሰቃቅለን ወደ ራሳችን እንትን ብለን አርግዘን በእርግዝና ሰውየውን ይዘነው ትክክለኛ ትዳር መኖር አንችልም። በጣም ብዙ ሴቶች በቃ አርግዘው ባል ያደርጉ መስሏቸው አርግዘው፣ አዎ ኦፍ ኮርስ አርግዛ ባል ሆ ባል አግኝታ የኖረች ሴት አለች። አርግዛ ደግሞ በቃ የማስወረጅ በቃ የእንትን ሲሳ የሆነች ደግሞ ሴት አለች። ስለዚህ በተቻላችሁ መጠን ይሄ መስተፋቅር የሚባለው መተት የሚባለው እስከሚነቃባችሁ ድረስ ሊሰራ ይችላል። የተነቃባቸው ቀን ግን ያንን ሰው ለዘላለም የምታጦት ነገ ከምታጦት ደግሞ ዛሬ ብታጦት ይሻላል። እና በተለይ የማትወደድ ከሆነ ማትፈቀር ከሆነ እሷ የማትፈልገ ከሆነ እሱ ማይፈልገች ከሆነ አንቺ ኦቨር ሄደሽ ጥንቆላ እግዚአብሔር እያለ ሰማይም ምድርን የፈጠረ ሁሉም ማድረግ የሚችል መስጠትን ሰጪም ነሽም የሆነ አምላክ እያለ በተወታተፈ መንገድ ግን እንደዚህ አይነት ነገሮች ውስጥ መግባት ጭራሽ ነገሩን ለዘላለም እንድታጡ ያደርጋቸዋልና፣ አንገቷን ደፍታ እንድትኖር አንገቱን ደፍቶ እንዲኖር የእሷ እንዲሆን የእሱ እንድትሆን እስከ መተት ድረስ እስከ ጥንቆላ ድረስ ሄዱ፣ መጨረሻ ላይ ግን ሁለቱን የሚያጡ ሰዎች አሉና፣ ምናልባት እንደዚህ አይነት ነገር የምታስቡ ሰዎች ካላችሁ አሁንም ያላችሁበት ካላችሁ እመኑኝ ቤታችሁ አይባረክም። ቤት የሚባረከው በእግዚአብሔር ነው። ባራኪ እግዚአብሔር ነው። ሰጪም እግዚአብሔር ነው። ከሰጠህም እግዚአብሔር ይስጥ። እሷን ካልሰጠ ይቅርብን መተት አድርገ ጥበብ የተጠቀምክ መስሎ ብልጣብልጥ የሆንክ መስሎ ግን ኢንዳይሬክት ተመልሰ መሆኝ ነው የምትሆነውና ይሄን ትንሽ አስቡበትና ከእንደዚህ አይነት ነገር ነፃ የሆነ እግዚአብሔር ያለበት ትዳር የእግዚአብሔር ስጦታ ነው። የእግዚአብሔር ስጦታ ከሆነ ከሟርትም ከመተትም ከጥንቆላም ሰብሰብ ማለት አለበት። እንደዛ ከሆነ ነው የተባረከ ቤት የሚሆነውና በተቻለ መጠን ከእንደዚህ አይነት ነገር እጃችሁን ሰብሰብ አድርጋችሁ ጥርት ያለ እግዚአብሔር የሚያውቀው የአብርሃም የሳራ የተባረከ የተቀደሰ ትዳር እንዲሆንላችሁ እጃችሁን ንጹህ አድርጋችሁ እግዚአብሔር ብቻ የሚያውቀው እግዚአብሔር ብቻ ያለበት እግዚአብሔር የነገሰበት ቤት ፍቅረኛም ስትሆን እግዚአብሔርን የምታውቅ ሴት ስትሆን ለአንተ ጥሩ ነው እግዚአብሔር የፈቀደውም ሲሆን ለእናንተ አለበለዚያ ሌላው ሴጣን የሰጠን ያው ሴጣን ይቀማሃል ምንም ጥያቄ የለውም በአቋራጭ መንገድ የምታገኘው የለም የምታጣው ብቻ ነው የበዛውና እሱም ተጠንቀቁ ለማለት እወዳለሁ አመሰግናለሁ በጣም ከዚህ በላይ ደግሞ አንዳንድ ሀሳቦች እንደዚህ አይነት ጉዳይ ላይ በዚህ ጉዳይ ላይ የምትሉ ሰዎች ካላችሁ ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡ። የገጠማችሁ ነገርም ካለ ሀሳብ አስተቶቻችሁን ኮመንት ላይ ያስቀምጡልኝ። ስለ ትዳሬ መማከር ቤቴን ሰላም ትዳሬን ሰላም ህይወቴን ሰላም ማድረግ እፈልጋለሁ ምትሉ ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በስልክ በኦንላይን በአካል መማከር ቤታችሁን ሰላም ትዳራችሁን ሰላም ማድረግ ትችላላችሁ። ሚያዝያ አንድ የሚጀመር የኦንላይን ስልጠና አለ። ክፍለ ሀገርም ውጭ ሀገርም ያላችሁ ኦንላይን ሆናችሁ ስልጠናውን መከታተል ትችላላችሁ። ለበለጠ መረጃ 97745 ላይ ደውሉ። ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ እንዳያመልጣችሁ። እናንተም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። አመሰግናለሁ። በጣም መልካም